ቤተሰብ ዘመሸ፣ ወደ እኔ እኮ የቡራን ፈገግታ ሳይ ሀይሚዬ ቀረሽ መስሎ ነበር። ነገር ግን ሀይሚዬ ዝንት ጥሽቅንት ጥምርሽ ኩልል ብላ ሀዋሳ ላይ በሰርግ ላይ ትገኛለች። ቡራ ግን ያን ሁሉ ፈገግታ ምን አግኝተህ ነው ሀይሚዬ ድረሽ ማለት? አሁን ነው እንግዲህ ሀይሚዬ ስቶሪዋ ላይ ሰርግ ላይ እያለች ሀዋሳ ላይ የሴቷን እያጀቡ ምናምን፣ ገና ያ ወንድ ወገን ሳይመጣ ያለበትን ፓርት ስቶሪ ላይ ሼር አርጋለች ማለት ነው። በነገራችን ላይ ቪዲዮ እንዳውሎ ካረኩ በኋላ ነው ያየሁት። ኮሜንት ላይ ራሱ አንዳንድ ውድ ቤተሰቦ ወንድሞቼ ሀይሜ ስቶሪ አርጋለች አይተሸዋል? ብላችሁኛል። አመሰግናለሁ። አየሁትኝ እንዴት እንደምታምር ዝንጥ ብላ ምር ብሎ ደግሞ ማለት ነው። ቤተሰቦች ቪዲዮ ላይ ፒስ ነው ብላ ሁለት ጣቶቿን እንደዚህ አርጋለች። አይቡራ ተበላ ተበላ። እኔማ ማለት ነው ቤተሰቦቼ ቲክቶክ ላይ የቡራን ዘፈን ስሰማው ማለት ነው የምር አዘኛ ነበረ። ዘፈኑ ያሳዝናል። እሷ አናመኝ ምናምን የሚለውን ዘፈን ማለት ነው ስትሄድ ሆዴ ባባ ተናነቀኝም ባ የሚለው ወይኔ ቡራ እውነትም ተናንቁሃልን ባ ሆድህ ባብቶ ማለት ነው። ዩቲብ ላይ ደግሞ ገጭ ያደረገውን ፎቶ ሳይ እንዴት ነው ነገሩ? ይሄማ ሀይሚ ቀርታ ነው ዘፈኑን ማይታ ሙሽዬ የማስቀርታት ነው ብዬኔ ደግሞ በሙሉ ልብ ያምኜ ነበረ። ልካ ቡራ ቤተሰቦች እየተጠቀመበት ነው ሀይሚ የተናገራቻቸውን ቃላቶች አንዳ ዘንድ በነገራችን የተመቱ የተመቱ ቃላቶችን በደንብ ሲባርጎ ነው የሚዘውራል። ለምሳሌ ሀይሚ ደጋግማ ራስህን ጠብቅ ከብዙ ሰዎች ጋር ምናምን ብቻ አትሁን ብለዋለች። ሰምታችኋል። ቪዲዮን እኔ መድገም አይጠበቅብኝም። ለካ እነዛን ቃላቶች ተጠቅመው እያንዳንዱ ወንሴ ሴቭ አድርጎ ቤተሰቡ ትናንትና መሄዷ ምናምን አሳዝኖታል፣ አስቆዝሞታል። ለካ ለዛ ዘፈን ዘፍኖ ይህን ነገር ማታ ሲያብሰለስል ሀይሚ ይማ እንደዚህ ብላኛለች፣ እሷን የሆነ ነገር ማድረግ አለብኝ ወይንም ብቻ የሆነ እንዲ ነው፣ ፕራንክ ወይንም ማስቀናት ፈልጎ ነው ይችን ልጅ ይዛት የመጣው። ደግሞ ሳምሪ ናቲኝ ከሷ ውጭ ማንም ሊሆን አይችልም። ገባቸዋል። እና ያችን የተናገረቻትን እያንዳንዷን ቃል በሞላ ማለት ነው ሴብ አርጎ ሲያብሰለስት አድሮ አሁን በሰርግ ቀን ዛሬ በዛሬው ቀን ሌላ ሴት እንደገና ሌላ ፕራንክ፣ ሌላ እንዴት ነው ሃይምዬን ፕራንክ ለማድረግ እንደ መዘጋጀት፣ እኔ በጣም ነው የገረመኝ። ስማርት ጭንቅላት ነው ያለ፣ የብሬ ነው ምላችሁኝ። ና ሃይምዬ ስጀምር መስሚያ የጠጥ ነው ብላለች። መስሚያ የጠጥ ነው አላየሁም፣ አልሰማሁም፣ በርቅ ሸር አርጋለት አለ። ደንግ የሚያስደነግጥ የሆነ ራሱን የያዘ የሚወጃ አርጋ ሸር አርጋዋለች ማለት ነው እና ሃይሚ ይህ ስ መክርህ ቆዩታ ራስን ጠብቅልኝ ብላል ይጠጣልኝ እንዳትጎዳብኝ ነው እንጂ ያለች እኮ ከሌላ ሴት ላይ ናልኝ ፎቶ ልቀቅልኝ አይደለም። እኛ ሳምሪ እንደሆነ ውቀናታል ሀይሚም ደግሞ እርግጠኛ ላይ ታቃታለ። በነገራችን ላይ ይህን ነገር ያደረገው ለእኛ ሳይሆን ለሀይሚ ነው። ቤተሰብ ሃይሚን ፕራንክ ለማድረግ ስለፈለገ ነው። ለምን ከመሄዷ በፊት በደንብ ብዙ ምክሮችንና ማስጠንቀቂያ ጭምር ተሰቶታል ደውን ሰንታችኋልእና ያን ነገር ለምን አልተጠቀመበትም ብሎ ነው። ቡራ እየተጠቀመበት ያለው የተናገረቻቸውን ቃላቶችና ሀይሚዬን ትንሽ ለማስቀናት ያሰበው ሀሳብ ነው። ግን ደግሞ በነገራችን ጠለቅ አድርገ ማሰብ ነበረብን ወንድሜ ማለት ነው በደንብ ምክንያቱም ሳምሪን በብዛት እናቃታለን። ከቁመቱ አጠር ማለቱ አንክቷም አጠር ያለ ነው። እና ይሄን ይሄን በደንብ እናቃለን። ጸጉሯ ብቻ ያስታውቅባታል። ትንሽ ነው የተጠራጠሩ፣ ጸጉሯ ላይ ነው። ቤተሰቦች ወይ ደግሞ ወይ ጌታ ቀጥላው ሊሆን ይችላል። የሳምሪ ጸጉር አጠር ያለ ነው። ብዙ ጊዜ ከርሊቭ ስለምታረገው ሜቢ፣ ስለተተኮሰ ይሆናል ረዘም ያለብኝና፣ ያው ጠቅለል አድርጋ ሲዘዋል። ለማንም ሳምሪ ናቲ ሀይሚዬ የእኔ እንቁ ማለት ነው። ሰርጉ ላይ ብትንበይ፣ አንድም ደግሞ የሆነ ሰው ይዛ እንዳትመጣ ናቡር እንዳትበላ እኔም ሀዋሳ ነኝ ብላሃለች። ዋ አንተም ተጠንቀቅ፣ እኔም ልጠንቀቅ ትልቅ እኔም ሀዋሳ ላይ ሀዋሳ ላይ ደግሞ ታይቃላችሁ፣ ብዙ ሰዎች ለመዝናናት ስለሚሄዱ ምናምን አይጠፋም። ቦራዬ አይጠፋም፣ አይጠፋም ለማለት ያክል ነው። የወንድምህን ሰርግ ወይንም ቅልቅል ትተህ ሀዋሳ እንዳትገባ እንዳታስነቅል። ሀይሚ ከዘመረች ግን አልለቅም የተመታ ፕራንክ ነው የምታረገው፣ ኝና ራስን ጠብቅ ለማለት ያው ምክር ነው፣ የወንድምነት ምክር። እህትያ ምን እንደምታረግ ስለማቅ የእህትነቴን ያው ለአንተ ደግሞ ልወጣ ብዬ ነው ቤተሰቦችን ለማኑም፣ ሀይሚዬ አልቀረችም ሀዋሳ ሄዳለች። እኔ ያንን ያልኩበት ምክንያት የቡራን ፈገግታ ሳይ ነው። በጣም ደስተኛ ሆኑ አስባችሁ ዘንድ ፈገግ የሚለው ብዙ ጊዜ ከሀይሚ ጋር ፎቶ ምናምን ሲነሳ ነው። ሲቀጥል ደግሞ ያው ታውቃላችሁ ብዙ ጊዜ ከሀይሚ ጋር ነው አደል የሚያሳልፈው። አሁን ሜይ ቢ ሀይሚ የሀዋሳ ስትሄድ መለስ ፊቱ መለስ አድርጎ ከቤተሰቦቹ ጋር ምናምን። ያው ታውቃላችሁ ሀይሚ ከጎኑ ከሌለች ብቸኝነት እንዳይሰማው ሳምርዬ እየተንከባከበችው ነው ፈገግ ያለው። በቃ ከዚህ በኋላ ሀሳቤን ቀየርኩኝ። እኔማ ሀይሚ ቀርታለች፣ የቀረች ይመስለኛል፣ ያስቀሯት ይመስለኛል። ለዛ ነው ፈገግ ያለው ብያችሁ ነበረ በዛኛው ቪዲዮ ላይ። አሁን ግን ሀይሚ ሀዋሳ እንደገባች አረጋግጬ ከች ቤተሰብ እና እሷ እሽቅንጥ እያለች ነው ብታ ምር ብሎ ያስገባታል የተወሰነ ቪዲዮ አስገባለሁ ትንሽ ቆርጥ አርጌ ፍል መጀመሪያ ላይ አስገብችላቸኋል ቤተሰቦች እና ሀይምዬ ፏፈሽ እያለች ነው ሀዋሳ በነገራች ላይ ከሴት ወገናት ሀይምዬ እናንተ ቤተሰቦች ከሴት ወገናት ሴት ጋር ና ያየዋትኝ የወንድ ወገን ገና አልመጣም ግን ያው ፎቶ ፕሮግራም ላይ ነው ቪዲዮውን ግን ማን ይለቅልናል ሀይምዬ የሆነ የሆነ ነገር ፖስት አድርግልን ቡታጀራ ቢሆን ብዙ ሰዎች አሉ ፖስት የሚያደረጉት ቲክቶክ ላይ ዩቲዩብ ላይ እና የነበረና ምንም ማለት አይቻልም። እንግዲህ ቡራ ብቻውን ነው ከቤተሰቡ ጋር ሀይምዬም ከቤተሰቡ ጋር ብቻው አነ ለመጀመሪያ ጊዜ ከተገናኙበት ጊዜ ጀምሮ ትልቅ ፕሮግራም ሰርግ ተብሎ ብቻቸውን ሁለቱ በቤተሰቦቻቸው ቤተሰቦቻቸው ጋር ሲያሳልፉ ያው መገጣጠም ነው ለማንም አይዞን ሁለት ቀን ሶስት ቀን አራት ቀን ነው። ከዛ በኋላ ትገናኛላችሁ። እኛም ትናፍቁናላችሁ፣ በየራሳችሁ ቻናል ልቀቁልን። ግን ሀይሚ የሆነ ሰው ይዛ እንዳት መጣ እየፈራሁ ነው። ቡራ ተጠንቀቅ ተጠንቀቅ። ገና ከመሄዱ አግሯ ውጥት ከማለት ይሄን ነገር ማድረግ አልነበረብህም አንተ መንገዱን ማለት ነው ጀመርከው። ሀይብዬ ደግሞ በደንብ ጥሩ ግርግርግ አርጋ ታሳይሃለች። እና ለማኑ ዩኒስ ቤተሰቦች ሀይብዬ የምትገኘው ሀዋሳ ሰርግ ቤት ነው። ቡራ የሚገኘው ቡታጅራ ወንድሙ መልስ ቅልቅል ላይ ነው። እናቱ ቤት ማለት ነው። እኛና እኔ እንዲውም ቢዚ ይሆናል ብዬ ነበረ። ልክ ሃይሚ ከሄደች፣ ቡራም ደሞ እዚ ከቤተሰብ ጋር ምናምን አንዳንድ ነገሮች እያደረገ ቢዚ ይሆናል ብዬ ነበረ። ነገር ግን ሰሆነ ለፕራንክ ቢዚ አይሆንም። ለካ ዛሬ ነው ያወቅኩት። ለማኑ ምችችት ይበላችሁ ቤተሰቦቼ። ሲቀጥል ደግሞ ምን ለማልፈልጌ ነው ቢኪ ቤተሰቦች፣ የቢኪና የሳምሪን ቪዲዮ ብዙ ጊዜ እያየሁ አይደለም በተለይ ደግሞ ሰሞኑን በጣም ቢዚ ነኝ እና ምን ሆኖ ነው? ቤተሰብ የምታውቁ ካላችሁ ኮሜንት ላይ ለምሳሌ ቪዲዮ ላይ ቲክቶክ ላይ ጌም የተጫወቱ ጊዜ ራሱ አይቼዋለሁ። እጁን አስሮ ግን ምን እንደሆነ አላወኩኝም። ዛሬም እንደዚ ተመስገን ብሎ እጁን እጁን የታሰረውን እጁን ስቶሪ ላይ አስቀምጧል። ምንድን ነው የሆነው? ወንድሜ እግዚአብሔር ይማርህ፣ አይዞ። ብዙ ጊዜ በነገራችን ላይ ስቶሪ ላይ የሚያደርጋቸው አንዳንድ ነገሮች ልብ ይነካሉና ትንሽ ግራ የሚያጋቡ ነገሮች ናቸው ለማንም ፈጣሪ ማርህ ላለኝ ቤተሰቦች ፒስ። በሌላ ቪዲዮ እንገናኛለን። ባባይ